ዛሬ ማለት ነው በጣም ደስ ብሎኛል። በጣም ደስ ብሎኛል ደስ ብሎኛል አይገልጠውም። የሆነ ስጦታ መጥቶልኛል፣ በጣም ከማልጠብቀው ሰው ማለት ነው ስጦታ መጥቶልኛል። እኔ ነኝ ያለ ስጦታ ማለት ነው፣ ላሳያችሁ። ሰላም ጤና ይስጥልኝ ወዳጅና የተከበራችሁ የቃና አርሴማ ቤተሰቦች፣ እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን፣ እኔ ያለው በቸርነቱ ዛሬ ስጦታ መቶልኛል በጣም ደስ ብሎኛል ማለት ነው። ስጦታን ደግሞ አሳያችኋለሁ እንግዲህ ማለት ነው። በጣም የሚያምር ስጦታ ነው የተሰጠኝ ማለት ነው። ስጦታውን ደግሞ እንደምትወዱት ተስፋ አደርጋለሁ። እንግዲህ ቤተሰቦቼ ቤተሰብ የሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የምትወዱኝ መቼም የሰው ልጅ ያው በዚች ምድር ላይ ሁሉም ሰው ይወደኛል ሁሉም ሰው ይጠላኛል ማለት አይቻልም። የሚወደን ሰው የሚጠላን ሰው እንዳለ ሁሉ የሚወደን ሰውም አለ፣ የሚወደን ሰው እንዳለ ሁሉ የሚጠላን ሰውም አለ ማለት ነው። በነገራችን ላይ አንዳንድ ሰዎች ማለት ነው ምንም ሳናደርጋቸው ከመሬት ተነስተው የሚጠሉን ሰዎች አሉ። አንዳንድ ሰዎች ደግሞ ምንም ሳናደርግላቸው ከመሬት ተነስተው የሚወዱን ሰዎች አሉ። ያኔ ይቻለም ትንሽ ግራ ታጋባለች ማለት ነው። በጣም ብዙ መስዋዕት የከፈላችሁ የከፈላችሁላ የከፈላችሁላቸው ሰዎች እናንተን በተቃራኒው ነው የሚያደርጓችሁ። ብዙ መስዋዕት ምንም ነገር ያላደረገላችሁ ያላረጋላችሁ ያላረግ ያላረገላችሁ። አማርኛው ጠፋብኝ፣ አማርኛው ጠፋብኝ። ማርያምን ምንም ሳታደርጉለት ግን ብዙ መስዋዕት የሚከፍልላችሁ ሰው አለ። ብዙ መስዋዕት ከፍላችሁት ደግሞ ምንም ነገር የማያደርግላችሁ ሰው አለ። እና ስለዚህ የሚወደኝ ሰው እንዳለ ግልጥ ነው ማለት ነው። እና የምትወዱኝ ሰዎች እንኳን ደስ አላችሁ። ደስ ብሎኛል። ስጦታ መጥቶልኛል። ላሳያችሁ፣ ላሳያችሁ፣ ላሳያችሁ። በጣም የሚያምር ስጦታ ነው። ወደላችሁት በጣም ያምራል፣ ደስ ይላል አይደለም። አስቡት እስኪ እንዴት እንደሚያምር እና ያው ልደትን በተመለከተ ነው እንግዲህ ስጦታ ይመጣልኝ ማለት ነው። ልደቴን በተመለከተ ያው እንግዲህ ለእድሜ እድሜሽ ስንት ነው ካላችሁኝ ያው እንግዲህ አሁን ወደፊት አሁን እንግዲህ ከአምስት ቀን በኋላ ማለት ነው፣ ሀያ አንድ ዓመቴ ነው። ሀያ አንድ ይሄ ማን ተማን ያንሳል? ሁሉም ሀያ አንድ ነው የሚለው የሚለው እኔም ሀያ አንድ እላለሁ። ስለዚህ በቃ ሀያ አንድ ዓመቴ ነው። እድሜ እና የወንድ ልጅ ደሞዝ አይጠየቅም ይባላል። የሴት ልጅ እድሜ እና የወንድ ልጅ ደሞዝ አይጠየቅም ይባላል። ስለዚህ ለሌትን በተመለከተ እንግዲህ ስጦታ ተልኮልኛል ማለት ነው፣ ተሰጥቶኛል ማለት ነው። ተደውሎልኝ የሚገርማችሁ ማለት ነው፣ እታችሁ ሆኖ ደወለልኝና እንዴት ነሽ ምናምን ነገር አለኝ። እግዚአብሔር ይመስገን አልኩት። ታች የሚሰራው ልኝ ማለት ነው፣ የሆነ ስጦታ መጥቶልሻል ነይ ውሰጂ፣ ወይም ደግሞ የታችኛው ወንበር ክፈችልኝና እኔ ይዤልሽ ልምጣ አለኝ። እሺ አልኩትና በሩን ከፈትኩለት። ከዛ ወጣ በሩን ከፈትኩለት፣ የቤቱን በር ከዛም በኋላ ከከፈትኩት በኋላ እንኪ ስጦታ መጥቶልሽ ነው አለኝ። በጣም አመሰግናለሁኝ ለማን ነው ስጦታው ግን አልኩትኝ። ለእኔ ነው ስለው አይ አለኝ እንድታስቀምጪው ነው አለኝ። አልኩትኝ ለአንቺ ሳይሆን ለመዳም ነው አለኝ። ለእኔ ሳይሆን ለመዳም ነው አሉ ጠለኔ ሳሆን ለመዳብ ነው። አሁን ስታስቡት ለእኔ እዚህ ዓረብ ሀገር አሁን ስታስቡት እንዲሁ ስታስቡት፣ አሁን ለእኔ ማነው አበባ የሚያመጣልኝ? እንዲሁ ስታስቡት፣ እኔ ደግሞ ለእኔ መስሎኝ እንዲህ ማነው እንዲሁ አበባ የገዛልኝ? ብዬሽ ቴክ ተገርሜ ምናምን፣ አይ ለመዳብ ነው ደህና ቦታ ፍር ብዬ ሲጀመር እኔ አልጠብቅም። ምክንያቱም እዚህ ሀገር ማለት እዚህ ሀገር የሚያመጣልኝ ሰው ማን ሊኖር ይችላል? ማንም ሊኖር እንደማይችል ስለማቅ አልጠብቅም። ደግሞ አልጠብቅም። ስለስለም አልጠብቅም። እና ለማንኛውም የመዳመኝን ስጦታ እንደታያችሁት፣ ስጦታ የመዳም ነው። እንደታያችሁት ያምራል ወይስ አያምርም? እውነት ለመናገር በጣም ያምራል። በጣም ማለት ነው። እኔ ነጭ አበባ በጣም እወዳለሁ። ቀይ ደግሞ እየበለጠ ነው የምወደው ማለት ነው። እንግዲህ ያው ቀይ አበባ ባሌ ነው የሚሰጠኝ። ኢንሻአላ ኢንሻአላ ባሌ ይሰጠኛል ማለት ነው። አይ የሆነ አዳሜ እንደው አሁን ስጦታ አበባ የሚያመጣለት ሰው አለ ብላችሁ ነው ዝም ብላችሁ ፍጥጥ ብላችሁ ስታውኝ የነበረው። በሉ እንግዲህ እረፍ በሉት የስጦታ ይመዳም ነው ማለት ነው። ምንም ማረጋቻል። ያው እንግዲህ ማን ያውቃል የነገን፣ ማን ያውቃል። ለእኔም አንድ ቀን ስጦታ አይመጣልኝ ይችላል። አይታወቅም፣ አይታወቅም። እና ለማንኛውም ቤተሰቦቼ፣ ሰዎች ከወደዳችሁ ስለላይክ፣ ሼር፣ ሰብስክራይብ ማረጋችሁ እንዳትረሱ። አዲስ የሆናችሁ ቤተሰብ ይሆናችሁ ደግሞ እንደተለመደው ሼር፣ ላይክ እያደረጋችሁ አበረታቱኝ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በርቺ ጠፋሽ ለምትሉኝ ደግሞ የእውነት ስላልተመቸኝ ነው ማለት ነው። ስላልተመቸኝ ነው፣ ግን ካሁን በኋላ እንደምንም አመቻችቼ ቢያንስ በሳምንት ሁለት ቀን ቪዲዮ ለመልቀቅ ሞክራለሁ ማለት ነው። እና በሌላ በአዲስ ቪዲዮ እንገናኛለን በቅርቡ ማለት ነው። ላይክ ሼር እንዳይረሰ እስኪ በደንብ ብለው ምንም ሽታ የለውም፣ ግን ያው የአበባ ሽታ ነው ያለው። ያምራል፣ የእውነት ያምራል። ታምራለሽ፣ በልቤ ቦታ አለሽ። ትንሽ ቆይቶ ደግሞ ስጦታ ነው ይመስለኛል። እናቴ ሆይ